በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የማቴዎስ ወንጌል ምዕራፍ አራት ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። አርባ ቀንና አርባ ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንህስ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንዳይደለ ተጽፏል፣ አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደሱ ጫፍ ላይ ያቆመው። አንተ በእውነት የእግዚአብሔር ልጅ ከሆንክስ ከዚህ መር ብለህ ወደ ታች ውረድ፣ ይጠብቁ ዘንድ ስለ አንተ መላእክቱን ያዝዝልሃል፣ እግርህን በድንጋይ እንዳትሰነካከል በእጃቸው ያነሷሃል ተብሎ ተጽፏልና፣ አለው። ጌታችን ኢየሱስን መልሶ አምላክህ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል አለው። ከዚህ በኋላ ዲያብሎስ እጅግ ረዥም ወደ ሆነ ተራራ አውጥቶ የዓለሙን ሁሉ መንግሥታት ክብራቸውንም ሁሉ አሳየው። ብትሰግድልኝ እጅ ብትነሳኝም ይህን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሰይጣን ከአጠገቤ ሂድ፣ ለጌታ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው፣ እነሆም መላእክት ሊያገለግሉት መጡ። ጌታችን ኢየሱስም ዮሐንስ እንደተያዘ በሰማ ጊዜ ወደ ገሊላ አውራጃ ሄደ። ናዝሬትንም ትቶ መጣ፣ በዛብሎንና በንፍታሌም አገሮች መካከል በምትገኝ በባሕር አጠገብ ባለች በቅፍርናሆም ኖረ። በነቢዩ በኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል፣ የዛብሎን ምድርና የንፍታሌም ምድር፣ የባሕር መንገድ፣ የዮርዳኖስ ማዶ፣ አሕዛብ የሚኖሩበት ገሊላ፣ በጨለማ የሚኖር ሕዝብ ታላቅ ብርሃንን አየ፣ በጨለማና በሞት ጥላ ለነበሩም ብርሃን ወጣላቸው። ከዚያም ጊዜ ጀምሮ ጌታችን ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። በገሊላ ባሕር ዳር ሲመላለስም ሁለቱን ወንድማማቾች ጴጥሮስ የተባለ ስምዖንንና ወንድሙን እንድርያስን መረባቸውን ወደ ባሕር ሲጥሉ አየ፤ አሳ አጥማጆች ነበሩና። ጌታችን ኢየሱስም ኑ ተከተሉኝ፣ ሰውን የምታጠምዱ እንድትሆኑ አድርጋችኋለሁ አላቸው። ወዲያውኑ መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ ሌሎችን ሁለት ወንድማማቾች የዘብዴዎስ ልጅ ያዕቆብንና ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ ውስጥ ሆነው መረባቸውን ሲያበጁ አየና ጠራቸው። እነርሱም ወዲያውኑ ታንኳቸውንና አባታቸውን ትተው ተከተሉት። ጌታችን ኢየሱስም በምኩራባቸው እያስተማረ የመንግሥቱንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በመላው ገሊላ ይመላለስ ነበር። ዝናውም በመላው ሶሪያ ተዳረሰ። የታመሙትን ሁሉ የተጨነቁትንም፣ ደዌያቸውንም፣ ልዩ ልዩ የሆነውን አጋንንትም ያደሩባቸውን ጨረቃ እያየ የሚጥላቸውን ልምሾዎችንም ሁሉ አመጡለት፣ ሁሉንም ፈወሳቸው። ብዙ ሕዝብም ከገሊላና፣ አስር ከተማ ከሚባል አገር፣ ከኢየሩሳሌምና ከይሁዳ፣ ከዮርዳኖስም ማዶ ተከተሉት። የማቴዎስ ወንጌል ምዕራፍ አምስት ብዙ ሕዝብም ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርትም ወደ እርሱ ቀረቡ። አፉንም ከፈተ እንዲህም ብሎ አስተማራቸው። በመንፈስ ነዳያን የሆኑ ብፁዓን ናቸው መንግሥተ ሰማያት የነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። የዋሃን ብፁዓን ናቸው እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው እነርሱ ይጠግባሉና። የሚራሩ ብፁዓን ናቸው እነርሱ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና። ዕርቅን የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በሚሰድቧችሁና በሚያሳድዷችሁ ጊዜ ስለ እኔ እየዋሹ ክፉውን ሁሉ በሚናገሩባችሁ ጊዜ ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትንም አድርጉ፣ ዋጋችሁ በሰማያት ብዙ ነውና ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳደዋቸው ነበርና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን እንግዲህ በምን ይጣፍጣል። እንግዲህ የሚጠቅመው የለም፣ ሰዎች ወደ ውጭ አውጥተው ይጥሉታል፣ በእግራቸውም ይረግጡታል እንጂ። እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከእንቅብ በታች ሊያኖራት መብራትን አያበሩም ሊያኖሯት መብራትን አያበሩም በመቅረዟ ላይ አኖረዋት በቤት ላሉ ሁሉ ታበራለች እንጂ። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑት ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ። ኦሪትንና ነቢያትን ልሽራቸው የመጣሁ አይምሰላችሁ ልፈጽማቸው ነው እንጂ ልሽራቸው አልመጣሁም። እውነት እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ሁሉ እስኪፈጸም ድረስ አታልፍም። ከነዚህ ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግሥተ ሰማያት ታናሽ ይባላል። የሚያደርግና የሚያስተምር ግን እርሱ በመንግሥተ ሰማያት ታላቅ ይባላል። አሁንም ጽድቃችሁ ከጸሐፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት እንደማትገቡ ነግራችኋለሁ። ለቀደሙት ሰዎች አትግደል፣ የገደለም እርሱ ይፈረድበታል የተባለውን ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ሁሉ እርሱ ይፈረድበታል። ወንድሙንም ጨርቅ ለባሽ የሚለው በአደባባይ ይፈረድበታል። ደንቆሮ የሚለውም ሁሉ በገሃነመ እሳት ይፈረድበታል። መባህን በመሰዊያው በምታቀርብበት ጊዜ በዚያም ሳለህ የተጣላህ ወንድምህ እንዳለ ብታስብ መባህን ከዚያ በመሰዊያው ፊት ትተህ ሂድና አስቀድመህ ከወንድምህ ጋር ታረቅ። ከዚህም በኋላ ተመለሰህ መባህን አቅርብ። በመንገድ ከእርሱ ጋር ሳለህ ከባለጋራህ ጋር ፈጥነህ ተስማማ። ባለ ጋራህ ለዳኛ እንዳይሰጥህ ዳኛውም አሳልፎ ለሎሌው ይሰጥሃል፣ ወደ እስር ቤትም ትገባለህ። እውነት እልሃለሁ፣ የመጨረሻውን ትንሽ ገንዘብ እስክትከፍል ድረስ ከቶ ከዚያ አትወጣም። ለቀደሙት ሰዎች አታመንዝር የተባለውን ሰምታችኋል። እኔ ግን እላችኋለሁ፣ ሴትን አይቶ የተመኛት ሁሉ ፈጽሞ በልቡ አመነዘረባት። ቀኝ ዓይንህ ብታስትህ ከአንታ አውጥተህ አላት ሁለት ዓይና ሆነህ ወደ ገሃነመ እሳት ከምትገባ ይልቅ አንድ አይና ሆነህ ወደ መንግሥተ ሰማያት ብትገባ ይሻልሃልና። ቀኝ እጅህን ብታስትህ ቆርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃንም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ቀኝ እግርህን ብታስትህ ቆርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃንም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ሚስቱን የሚፈታ ሁሉ የፍችዋን ደብዳቤ ይስጣት ተብሏል። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ እርሱ ራሷ መንዝራ ያደርጋታል። የተፈታችሁንም የሚያገባ ሁሉ ያመነዝራል። ዳግመኛም ለቀደሙት ሰዎች መሃላችሁን ለእግዚአብሔር ሰጡ እንጂ በሐሰት አትማሉ የተባለውን ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፤ በሰማይም ቢሆን የእግዚአብሔር ዙፋን ነውና፣ በምድርም ቢሆን የእግሩ መረገጫው ናትና፣ በኢየሩሳሌምም ቢሆን የታላቁ ንጉሥ ከተማ ናትና፣ በራሳችሁም ቢሆን አትማሉ ከራስ ጠጉራችሁ አንዲቱን ነጭ ማድረግ ወይም ጥቁር ማድረግ አትችሉምና። ነገር ግን ቃላችሁ አዎን አዎን፣ ወይም አይደለም አይደለም ይሆን፤ ከእነዚህ የሚወጣ ከክፉ ወገን ነው። ለቀደሙት ሰዎች ዓይን ስለ ዓይን ጥርስም ስለ ጥርስ የተባለውን ሰምታችኋል። እኔ ግን እላችኋለሁ ክፉን በክፉ አትቃወሙት። ቀኝ ፊትህን ለሚመታህ ግራ ፊትህን መልስለት። ቀሚስህንም ሊቀማህ ለሚሻ መጎናጸፊያህን ተውለት አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለት ምዕራፍ አብረኸው ሂድ። ለሚለምንህ ሁሉ ስት ከአንተም ሊበደር የሚወደውን አትከልክለው። ባልንጀራህን ውደድ፣ ጠላትህንም ጥላ የተባለውን ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁም ጸልዩ። በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ እርሱ ለክፎችና ለደጎች ፀሐይን ያወጣልና ለጻድቃንና ለኃጣንም ዝናምን ያዘንማልና። የሚወዷችሁንም ብትወዱ ዋጋችሁ ምንድን ነው? እንደዚህማ ቀራጮች ሲያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ይህንኑ ያደርጉ የለምን? እንግዲህ ሰማያዊው አባታችሁ ፍጹም እንደሆነ እናንተም ፍጹማን ሆኑ። የማቴዎስ ወንጌል ምዕራፍ ስድስት። ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁም። ምጽዋታችሁንም በምታደርጉበት ጊዜ ግብዞች በሰዎች ዘንድ ሊመሰገኑ በምኩራብና በአውራ ጎዳና እንደሚያደርጉት በፊታችሁ መለከት አታስነፉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተስ ምጽዋትህን በምታደርግበት ጊዜ ቀኝህ የምትሠራውን ግራህ አተወቅ ምጽዋትህ በስውር ይሁን። በስውር የሚያይህ አባትህን በግልጥ ዋጋህን ይሰጥሃል። በምትጸልዩበት ጊዜ እንደ ግብዞች አትሆኑ። እነርሱ ለሰው ይታዩ ዘንድ በምኩራብና በአደባባይ ማዕዘን መቆምንና መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን በምትጸልይበት ጊዜ ወደ ቤት ግባ፣ ደጅህንም ዘግተህ በስውር ወደ አባት ጸልይ። በስውር የሚያይህ አባትህም በግልጥ ዋጋህን ይሰጠሃል። ስትጸልዩም እንደ አሕዛብ ነገርን አታብዙ። እነርሱ ነገራቸውን በማብዛታቸው የሚሰማቸው ይመስላቸዋልና፣ አትምሰሏቸው፤ ሰማያዊው አባታችሁ ሳትለምኑት የምትሹትን ያውቃልና። እናንተስ በምትጸልዩበት ጊዜ እንዲህ በሉ፦ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት የአንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። ለሰዎች በደላቸውን ይቅር ብትሉ፣ ሰማያዊው አባታችሁ በደላችሁን ይቅር ይላችኋል። ነገር ግን ለሰዎች በደላቸውን ይቅር ባትሉ፣ አባታችሁም በደላችሁን ይቅር አይላችሁም። በምትጾሙበት ጊዜ እንደ ግብዞች አትጠውልጉ፣ እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና እውነት እላችኋለሁ፣ ዋጋቸውን ተቀብለዋል። እናንተስ በምትጾሙበት ጊዜ ራሳችሁን ቅቡ፣ ፊታችሁንም ታጠቡ። በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደ ጾማችሁ እንዳትታዩ። በስውር የሚያያችሁ አባታችሁም ዋጋችሁን በግልጽ ይሰጣችኋል። ብልና ነቀዝ በሚያበላሹት ሌቦችም ቆፍረው በሚሰርቁበት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነትህ መብራቱ ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማ እንዴት ይብዛ? ለሁለት ጌቶች መገዛት የሚቻለው አገልጋይ የለም፣ ያለዚያ አንዱን ይወዳል ሁለተኛውንም ይጠላል ወይም ለአንዱ ይታዘዛል ለሁለተኛውም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ለነፍሳችሁ በምትበሉት እና በምትጠጡት ለስጋችሁም በምትለብሱት አትጨነቁ። ነፍስ ከምግብ አትበልጥምን? ስጋ እስከ ልብስ አይበልጥምን? የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ ሰማያዊ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በዚያ ሁሉ ክብሩ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ ሳት ምድጃ የሚጣለውን የምድረ በዳ ሳር እንሆ እንደዚህ የሚያለብሰው ከሆነ እናንተ ሃይማኖት የጎደላችሁ እናንተንማ ይልቁን እንዴት እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይሹታልና፣ ለእናንተ ግን ሰማያዊ አባታችሁ ይህን ሁሉ እንድትሹ ያውቃል። እናንተስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ለነገ አትጨነቁ፣ ነገ ለራሷ ታስባለችና፣ ለቀኒቱ ክፋቷ ይበቃታል። ምዕራፍ ሰባት ይቀጥላል። ረድኤተ እግዚአብሔር አይለየን።